ሀሴን ለስማት ይችላል። ሀገር ይገንባ ግብር ይከፈል። ና ናስቲ ወንድ ማለት ወል ናስቲ ና ናረፍ በል ና አንዴ እንነጋገር። እስቲ እኛኩ ግብር አንከፍልም አላልንም። ግብር የመክፈል ግዴታችን ነው ሲጀምር አለብን፣ መቶ ፐርሰንት። ይሄ የትኛውም ዜጋ የትኛውም ሀገር ላይ የተጠቀመበትን ይከፍላል የኖረበትን ይከፍላል። ወገን እንዴ እንዴት እንደሚኖርኩ ቢያንስ ከአንድም ሁለት ሀገር አይተናል። እግዚአብሔር ይመስገን ወገን እና አሁን ላይ እየበዛ ያለው ነገር ነው። ግፉ ነው የሚያስጠላው። መክፈልህ ለማይቀረው ገቢዎች ሄደክ የምትሰቃየው ስቃይ አንድ ፊርማ ለማስፈረም ሰባት ቀን ይፈጃል። ሰባት ቀን ልክ አንተ ሄደክ ስራ ቦታ ላይ ሁለት ተኩል ስትሰለፍ አንተ፣ እነሱ የሚገቡት ሁለት ተኩል ነው። አንተ የምትሰለፈው ደግሞ 11 ሰዓት ነው ወይ ደግሞ 12 ሰዓት ነው ተሰልፈ የምትጠብቃቸው። እንደዛም ሆኖ በቅጡም ያናገረ ሰው የለም። ቅሬታ ሰሚ ተብሎ እላይ የተመደበው ሰውዬ ራሱ ራሱ ሄዶ ቅሬታ የሚያቀርብበት ቦታ ነው የሚፈልገው። ሲጀምር አይሰማህም አይላክ ዘጎ ለሰችበት ና ቅሬታ ሰሚ የሚባለው ሰውዬ እሱ ራሱ ሌላ ቅሬታውን የሚሰማው ሰው ይፈልጋል። በጣም ልጅቷ ያቀረበችው ነገር አይ ቲንክ የብዙ ሰዎች ጥያቄ ይመስለኛል። እንስማት በእውነቱ ኮ እኔ ቅሬታ አለኝ ብዬ ሲሄድ እታች ወርደሽ አንደኛ ላይ አናግራቸው አለኝ። አንደኛ ላይ እኮ አናግሬ ሶስት ሳምንት በሙሉ ለፍቼ ምንም መፍትሄ ስላላገኘ ሆኖ አንተ ጋር የመጣሁት አልኩት። እኔ ጋር ብትመጪ ምንም ምን ማረግልሽ ነገር የለም። ማለት አንደኛ ነገር ውስጥ ያሉ ሰዎች ምንም አይነት በቃ ማለት አይ ኖ ስራ ይበዛባቸዋል፣ በቃ ይደክማሉ። ነገሩ ምንድን ነው የሚደክመው? እሺ በቃ ማለት የሁላችንንም ይሄ በቃ ማለት ንጭንጩ ምኑ ምኑ ስለው ነው እሺ በቃ ይደክማሉ፣ ይደክማሉ እንበል እየሰሩ ነው ግን ደግሞ ለሚጠየቁት ጥያቄ እንኳን በአግባቡ አያስረዱህም እንዴ ገና እናታችን ማህፀን ስንወጣ እኮ ስለ ታክስ አውቀን የምንወጣ ነው መሰለ የሚመስላቸው አንድ ሰው ሲመጣ ሂሳብ መዝገብ ያዝ እንደዚህ እንደዚህ ነገር ያስፈልግሃል እንደዚህ ነገሮች ካልያዝክ ግብሩ ከፍ ይልብሃል ቅጣቱ ከፍ ሊያደርግብህ ይችላል ብሎ በትህትና ማናገር ያባት ነው አንድ ሰው እንደዚህ የሚያስረዳችሁ አታገኙ እኔ ሁላ አንዱ ትልቁ ችግር ይሄ ነው በነገራችን ላይ ሰርቪስ የሚሰጡ ሰዎች በተለይ የመንግስት ኃላፊነት ውስጥ ያሉ ሰዎች ወረዳ ምናምን ያሉ ሰዎች ግብር ሰፈር ምናምን ያሉ ሰዎች በሙሉ በቃ ሁሉን ነገር በጉልበት መስራት የሚችሉ ነው ይመስላቸው። መንጨቅ መንጨቅ ነው የሚያደርጉት። አስረጅ ምንድነው የሆነው? ምንም የሚያስረዱት ነገር የለም። በቃ መቆጣት፣ መጮ፣ ማመናጨቅ ምናምን። እንደዚህ ተደርጎ እንዴት ነው ስራ የሚሰራው? እንደዚህ እንዴት ነው ሀገር የሚያድገው? እንዴት ነው እንደዚህ ተግባብቶ? እንዴት ነው አሜን። ይሄ ትንሽ አስቸጋሪ ነገር ነው። አስቸጋይ ነገር በነገራችን ላይ እኛ እኛ ያጋጠመን ነገር እንደዚህ ነው። አቅና ሳካ ሄዱና ማሽ ታሽጓለን ብቻ ነው እዚህ ይሉት እና ውጡ እናሽጋለን ያለ። ለምን ማስጠንቀቂያ ሰጣችሁናል ወይ ማሳሰቢያ ሰጣችሁናል? እንደው በዚህ ጊዜ አድርጉ በዚህ ጊዜ ብላችሁናል? አላሉም እ እናሽጋለን የሥራ መደቡ መጠሪያ አሻጊ እ ማስረዳት የኔ ሥራ አይደለም። ማስጠንቀቂ የኔ ሥራ አይደለም ማን ነው የሚያስጠነቅቀው? ማን ነው የሚያስረዳው? ምንድነው የተፈጠረው የሚለውን የት እናስረዳ? የሚነግራችሁ ይትክራል። እቺ ልጅ እንደዛ ነው ያልቻለችው። መቶ አስራ አምስት ሺህ ብር አለኝ መጨረሻ ላይ እንደውም ምንድነው የተፈጠረው? በቃ ተውኩትና ከአስር ቀን በላይ ተውኩትና ድጋሚ ሄጂ እስቲ ያስረዳኝ አልኩት፣ እስቲ ያስረዳኝ፣ እኔ በጣም ግራ ገብቶኛል። ስለ አይ እንደዚህ እንደዚህ ምናምን ምናምን ነገር አለኝ በቃ ብቻ አወራኝ ነገር ማለት ነው። ጠላይ ያሉት ጋር ስትሄዱ ሌላ ታሪክ፣ ያሉት ጋር ስትሄዱ ሌላ ታሪክ። ሰው ናቸው ብላችሁ ስታወሩ ከመቼው አጋዘን እንደሚሆኑ አይታወቅም። ታይቴና መስመርሽን አትለፊ። ክቡራትና ክቡራን ወዳጆች፣ አንዱ ትልቁ ችግር በነገራችን ላይ የዚህ አይነት ችግሮች አሉ እና ዛሬ ከአዲስ አበባ አንድ ሁለት ስልኮችን ተቀብዬ ነበረ። አንደኛው ስልክ ቤት ፈረሰብኝ ቤቴ ፈርሶ ቤቴ አራት መቶ ዘጠና ካሬ ነበረ። ታዲያ ግምት ሲሰራልኝ በዘጠና ካሬ ብቻ ነው የሚሰጥሽ ተባልኩኝ። አረ የግ ያለ እያለች ትገኛለች። አንዲት ልጅ ጃንሜዳ አካባቢ ቤት ነበራት። ከዛ በኋላ ላይ አራት መቶ ዘጠና ካሬ ነው ቤቷ። ቤቷ ከፈረሰ በኋላ ለልማት ነው የፈረሰው። ደስተኛ ናት። ምንም ችግር የለባትም። ተቃውሞ የለባትም። ይሁን እሰይ ብላለች በተሰራውም ነገር በጣም ተደስታለች፣ እንዳወራችኝ ከሆነ ነገር ግን አራት መቶ ዘጠና ካሬ ላይ አርፎ የነበረው ቤቷ እንደነገረች ሰባት አባወራዎች ይኖሩበት የነበረውን ቤት ዘጠና ካሬ ነው ብለው አሉኝ። አስረዱኝ ብል የሚያስረዳ የለም። ነገሩ እንዴት ነው የሚለውን የሚነግረኝ አጣው። በሕግ አምላክ እያለች ነው። በሕግ አምላክ ብለን እላታል። ሌላ የደረሰኝ ስልክ ደግሞ ደጃፍ ላይ ውሃ ደፉ ተብሎ አንድ ሰው ሀምሳ ሺህ ብር ቅጣት እንደተጣለባቸው የአቤቱታ ነው። አንድ ሰው ደግሞ ያቀረቡልኝ እሳቸው ደግሞ ያሉት ምንድነው ሀምሳ ሺህ ብር ክፈሉ ተባሉ። ከዛ በኋላ ላይ ሀምሳ ሺህ ብር መክፈል አልችልም ብለው ሲሉ በየነጋታው እጥፍ እጥፉን ይህ ምንድነው ሀምሳ ሀምሳ ሺህ ብር ይጨምርቦታል ተብለው በጣም ተደንግጠው ነው ያሉትና፣ እንዴት እንዲደረጋል። ከዚህ ጋር በተያዘ አንዳንድ ነገሮችን ማለት ፈልጋለሁ። በተለይ ሕጎች ላይ እንደዚህ አይነት ሕጎች በጣም ኢትዮጵያ ውስጥ ሰው ማላከብር እያለ ነው። ለምሳሌ ቆሻሻ በር መንገድ ላይ አትድፉ፣ በር ላይ አትድፉ ተባለ። ከዛ በኋላ ላይ አይ ችግር የለውም አትድፉ ተባለ እንጂ እንደፋም ችግር የለም እያለ ሰው ይደፋል እና ጫና ያለ ቅጣት ካልተደረገ ሰው አይማርም ይመስለኛል። ኮንሰፕቱ እሱ ነው እና ከዚህ አንጻርም መታየት አለበት። ይሄ ዝም ብሎ እንደው ለምን እንዲታረጋላችሁ ብቻ ማለት አይቻልም። ከትራፊክም ጋር ተያይዞ እንደዚህ አይነት ነገር ተደጋጋሚ ሲነሳ ያለ ትራፊክ ቅጣቱ በጣም ብዙ ነው። ፓርክ ሮንግ ፓርክ አድረጋችሁ ተብሎ የምንቀጣው ምናምን የምንቀጣው ብዙ ነው የሚል ነገር በተደጋጋሚ ይሰማል። ብዙ ካልሆነ በነገራችን ላይ ጠንከር ካላለ ሰው አይማርም። አይ ቲንክ እሱ ይመስለኛል ኮንሰፕቱ ነገር ግን ቢሆንም በተወሰነ ደረጃ ቶለሬት መደራረግ ጥሩ ነው ብዬ እላለሁ። ሶስተኛ ስልክ የደረሰኝ ከኖርዌይ ነው። ኖርዌይ ኤምባሲያቸው ስዊድን ነው አሉ እና አንዲት እህታችን ፓስፖርት ፍለጋ ከስዊድን ኤምባሲ፣ ኖርዌይ ነው እሷ የምኖረው የስዊድኑን ኤምባሲ አቤት ትላለች። ስዊድን ኤምባሲዎች፣ ሰው በትክክል እያናገራችሁ እንዳልሆነ እያመናጨቃችሁ ስልክም እንደ ሲደወልላችሁ እንደማታነሱ ነው መረጃ የደረሰኝና፣ ግድ የላችሁ አንሱ፣ የሚሻለው አንስታችሁ በአግባቡ ማህበረሰቡ ልታገለግሉ ነው በቦታው ላይ ያላችሁትና፣ እባካችሁ ለማለት ፈልጋለሁ። በዚህ አጋጣሚ እንግዲህ የማህበረሰባችንን ቅሬታ ስናስተናግድ የምንውል ሰዎች መሆናችን ይታወቅልን። የተከበራችሁና የተወደዳችሁ